እኔ ቅድም እንዳልኩ በውጭ የምንኖረውም በሀገር ቤት የምንኖረውም መበደላችንን እንዴት እናሳይ? በዳዮቻችንን እንዳስቀየሙን እንዴት እንንገራቸው? ለምሳሌ የኢትዮጵያ መንግስት አፈቀላጤ የሚባሉት አቶ ሽመልስ ከማል ስለ ሽብርተኝነት እንደዚህ ብለውናል። አንድ ሰው የሽብርተኛ ድርጅት አባል መሆኑን እየታወቀ ከዚህ ግለሰብ ጋር ከአንድ ቀን በላይ በተደጋጋሚ አብሮ በአደባባይ የታየ ግንኙነት ፈጥሮ የተገኘ ሻይ ቡና ያለ ወዘተ በሙሉ ለሽብርተኞች ድጋፍ እንደሰጠ ተቆጥሮ ጥብቅ የወንጀል ቅጣት የሚያስከትል ተጠያቂነት እንዳለበት በነዚህ ሀገር ሕግጋት ውስጥ ተበጅቷል። ይሄን ብለዋል። እንግዲህ በሽብርተኝነት ከተጠረጠረ ሰው ጋር ሻይ መጠጣት፣ አብሮ መታየት፣ እነዚህን ሁሉ ከልክለዋል። ይሄን እያደረገ መንግስት ከሚገሉን፣ ከሚያስሩን፣ ከሚያሰቃዩን ሰዎች ጋር የሚያብሩ ሰዎች ሲመጡ እኛ ስለምን ነው ዝም የምንለው? አንደበደብም አንገርፍም አናስረምኝም ፊት እንንሳቸው አናናግራቸው ሲመጡ ጥለን እንውጣ መበደላችን እንዴት እናሳያቸው ይሄ ብቻ እኮ አይደለም እንዲያውም ከእኛ አልፎ እነሱ የሚሉንን ተመልከት እኒሁ ሰውዬ እንዲህ ይላል ሽብርተኞችን ሽብርተኛ ብሎ መሰየም እዚያ ጋር ብቻ የሚያበቃ ሳይሆን ዋነኛውም ውጤቱ ዋነኛው ዓላማው ከነዚህ የሽብር ድርጅቶች ጋር ለነዚህ የሽብር ድርጅቶች መንቀሳቀሻ የሚሆነውን የሰብአዊና ቁሳዊ ሀብት ከስር ከመሰረቱ መነሻ የሚሆነው ምንጭ ለማድረግ ነው። አባላቱ ውጉዝ ከማሪዮስ ማድረግ ነው። ከማህበረሰቡ እንዲወገዱ፣ ኤክስ ኮሚኒኬትድ እንዲደረጉ፣ እንዲገለሉ ለማድረግ ነው። ወንጀል እና ወንጀለኞች በዚህ ረገድ ተነቅረው ሲገለሉ ብቻ ነው ወንጀልን በአግባቡ መከላከል የህግ አስከባሪ ኃይላትም የተነጠለውን ክፍል ለመምታትና ለመቆጣጠር አስቸጋሪ አይሆንባቸው እንግዲህ እኚህ ሰውዬ ያሉትን ቃል በቃል ወስደን እንገልብጠዋት እኚህ ሰውዬ ህግ ተምረዋል ህግ ከተማሩ በኋላ ህጉን ጠምዝዘው እነ እስክንድርን እነ አንዱ አለምን እነ እልባናን እነ ሮዮትን አንዳርጋቸውን ጨምሮ ሌሎቹንም ከቤተሰቡ ከልጆቻቸው ነጥለው በየእስር ቤቱ በጨለማ ቤት እንዲታጎሩ አድርጎ የስቃይ አይነት የሚያስከፍሉት እና አቡበክርን በእስልምና ምክንያት የመፍትሄ አፈላላጊ ሆነ የታሰሩትን ኮሚቴዎች በጨለማ ውስጥ እስከ አስራ ስድስት ሰዓት እንዳይተኙ በማድረግ በአንድ እግራቸው እንዲቆሙ እያደረጉ እንዲሰቃዩ ያደረጉት እኚህ ሰዎች እኚህ ሰውዬና ሌሎቹ ናቸው። ስለዚህ እኚህ ሰውዬ ባወጡት ህግ እኚህ ሰውዬና የዚህ ስርዓት ሰዎች አንድ ቡና ቤት ውስጥ አብረን ቡና ልንጠጣ አንችልም። አንድ አይነት ነገር ልናረግ ሰላምታ ልንለዋወጥ አንችልም። ተፈጥሯዊ መብታችንን መጠቀም ሰላምታ አለመስጠት፣ አብሮ ቡና አለመጠጣ፣ ህጉን ያወጡት እነሱ ናቸው፣ እኛ አይደለን።